ወደ ቆሮንቶስ ሚዲያ ተከታታዮች እንደምንላችሁ በያላችሁበት ቦታ ሁሉ ሰላም እግዚአብሔር ይዛላችሁ። አሜን። የኢትዮጵያ ኦርቶዶክስ ተዋዶ ቤተክርስቲያን የሆናችሁ በሙሉ በያላችሁበት ቦታ ሁሉ ሰላም እግዚአብሔር ከእናንተ ጋር ይሆን። ዛሬ ደግሞ በዚህ ቪዲዮ ከበረከቱ ማካፍላችሁ የጌታችን የሚራታችን የሱስ ክርስቶስ ጥንተ ስቅለትን ይመለከታል። የጌታችን የምራታችን ኢየሱስ ክርስቶስ ጥንተ ስቅለቱ መጋቢት 27 መሆኑ ይታወቃል። ይሁንና ሊቃውንቱ አባው ጊዜው እርሱ ራሱ በገዳመ ቆሮንጦስ ጾሙ ለእኛ ያስተማረበት ጊዜ ስለሆነ እኛም ይህንን አስተምሮ ተቀብለን የጌታን ታላቅ አብይ ጾም ስለምን ጾም ህማሙን፣ እንግልቱን፣ ስቅለቱን እያሰብን የምን ጾም ስለሆነ በዚህ ጊዜ ሀዘን እንጂ ደስታ ስለሌለ ወደ ጥቅምት 27 መጥቶ እንዲከበር ስራሽ ሰርተውልን በዚሁ መሰረት ይከበራል። ጌታ የጾምን ትሩፋቶች ካስጀመረ በኋላ በቀጥታ ወደ ስብከተ ወንጌል በመግባት ካስተማረ በኋላ በጊዜው ይከተሉት ለነበሩት ህዝብ፣ አህዛብ ብዙ ምልክቶችን አድርጎ ሊያሳየ ቢሆንም ከአንድ ገበያ ውስጥ ጸንተው የተከተሉት አስራ ሁለት ብቻ ሲሆኑ ከጥፋት ልጅ በስተቀር እስከ ቀሪያኖ ድረስ አብረው ቆይተዋል። ይህንንም ዮሐንስ 1223 ኢየሱስም መለሰላቸው እንዲህ ሲል የሰው ልጅ ይከብር ዘንድ ሰዓቱ ደርሷል አላቸው። የስቅለት ጊዜ በደረሰ ወቅት የተናገረው ቃል ነበር። በሌላ መልኩ ለአዳም የገባውን ቃል ኪዳን የሰውን ልጅ ኃጢአት ሊሽር ወደዚህ ዓለም መጥቶ እንደሚሰቀል ሞቶም ሞትን ድል እንደሚያደርግ የዕዳ ደብዳቤያችንም እንደሚቀድልን አስተምሮ ተመልሶም እንደሚገለጥላቸው ለሐዋርያቱ ነግሯቸው ነበር። ይህንም በመጽሐፍ ቅዱስ ስናየው ዮሐንስ 131 ላይ ከወጣውም በኋላ ኢየሱስ እንዲህ አለ አሁን የሰው ልጅ ከበረ እግዚአብሔርም ስለ እሱ ከበረ ብሎ ተናግሯል። ይህንም የተናገረው አይሁዶች ሊሰቅሉት ሊይዙት በመጡ ጊዜ እንደነበረ መጽሐፍ ቅዱስ ያሳየናል። በሌላ መልኩ ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ በቆየበት ሰዓት በሚያስተምርበት ወቅት የተለያዩ ድርጊቶቹ በሙሉ፣ የተለያዩ ታምራቶቹ በሙሉ ጊዜያቸውን እየጠበቁ የሚፈጸሙ መሆኑን በተግባር አሳይቶናል። በዚህም መሰረት ዮሐንስ 3፥15 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ሊሰቀል ይገባዋል ብሎ እርሱ የሚሰቀል መሆኑን በምሳሌ ነግሯቸዋል። ውድ ቤተሰቦች እንግዲህ በዚህ መልኩ እየተከበረ ይገኛል። ልክ እንደ ጥቅምቱ በጣም ድምቅ ባለ ሁኔታ የማይከበር ቢሆንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለበት ቦታ ሁሉ እሱ ለእኛ የከፈለውን ዋጋ በማሰብ በፍቅር በዚህ መልኩ እናከብረዋለን። እያንዳንዳችሁ በያላችሁበት ቦታ ሁሉ ሰላም እግዚአብሔር ይብዛላችሁ። እግዚአብሔር አምላክ ወዶና ፈቅዶ ለትንሳኤ ቀን በሰላም በጤና እንዲያደርሰን የእሱ ፈቃድ ይሁን አሜን። ይቆየን። አብራችሁን ቆዩ። መርሃ ግብሩ ሰፊ ነው። ተከታተሉ።

ሳዊ ተባሂዶ ልዩ በዓል እኛ ክርስቲያኖች ነፃ የወጣንበት የመመርገማችን የተሰበረበት የዳ ደብዳቤያችን የተቀደደበት ልዩ ዕለት ነው። ዛሬ የሰው ልጆች ከኃጢአት ወደ ጽርቅ የወጡበት ከአዳም እስከ ክርስቶስ የነበሩ ነፍሳት ከሲኦል የወጡበት የዛሬ አንድ ሺህ ዘጠኝ መቶ ሰማንያ አራት ዓመተ ምህረት እንሆ ነፃ የወጣንበት ዕለት ነውና ክርስቲያኖች ደስ ይበላቸው። ዛሬ ልዩ ዕለት ነው። ልዩ ደስ አምላካችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ ፍጹም ፍቅሩን በፍጹም ትህትና የገለጠበት ዕለት ነውና ስሙ የተመሰገነ ይሁን። አመስግኑት፣ አመስግኑት ይህንን የዚች ቤተክርስቲያን ልጆች ስላደረገን በመስቀሉ ስር ስለሰበሰበን ቅዱስ ሥጋውን እንድንበላ ክቡር ደሙን እንድንጠጣ በቃሉ እንድንረካ ሰላማችንን እንድናገኝ ላደረገን ለአምላካችን ክብርና ምስጋና ለእርሱ ይሁን። አመስግኑት፣ ይህንን አምላክ። ወለተ ሥላሴ አስራት በኩራት አራት መቶ ብር አስገብቻለሁ ትላለች፣ አመስግኑላት። እና እኛ ክርስቲያኖች እጅግ እጅግ በጣም እድለኞች ነን። እጅግ በጣም የሚወደን የሚወደን ደግሞ እስከሞት ድረስ የሆነ እስከሞት የወደደን በፍፁም ፍቅሩ የጎበኘን አምላክ ነው ያለን። እና ደስ ይበላችሁ። አመስግኖት፣ አመስግኖት። እና የተከበራችሁ መመዳን ታቦተ ሕጉ ዞሮ እስከሚመለስ ድረስ እጅግ በጣም የምንወዳቸው የምናከብራቸው ለመምህራችን መልአከ ገነት ቆሞስ አባ ገብረስላሴ ትምህርተ ወንጌል ይሰጡናል። ከዛ በፊት ግን ወይን እሸት የተባልሽ እህታችን ሜሮን የምትባል እህታችን እዚህ በአውደ ምሕረቱ ላይ ትፈልግሻለች። ወይን እሸት ወደ ሜሮን እንድትመጪ እናሳስባለን። አሁን ወደ ክቡር አባታችን መልአከ ገነት ቆሞስ አባ ገብረስላሴ እወስዳችኋለሁ።

ጳውሎስ ሁሉ ተፈቅዶልኛል አለ ሁሉ ሲል ያጠቃልላል ሰርቀንም አጥያዘንም ማለት ነው ነገር ግን ሁሉ ተፈቅዶልኛል ካለ በኋላ